ይድነቃቸው ተሰማ የተረሳ ጀግና፣ የብሔራዊ ቡድን ተጫዋች፣ የብሔራዊ ቡድን አሰልጣኝ፣ ለሀገሩ ብቸኛ ዓለም አቀፍ አሸናፊነት፣ የአህጉሩ የፊፋ ኮንፌዴሬሽን መስራች፣ የዛ ኮንፌዴሬሽን ፕሬዝዳንት ለ15 ዓመታት ያስቆጠረና በብዙ መልኩ ደቡብ አፍሪካ የዓለም ዋንጫን በማዘጋጀት የመጀመሪያው አፍሪካዊት ሀገር እንድትሆን ያደረጋትን ሁለንተናዊ ክስተት ያረጋገጠው ሰው፣ ሟቹ ኢትዮጵያዊው ባለራዕይ ይድነቃቸው ተሰማ ከታሪክ የበለጠ ክብር ይገባቸዋል። የአቶ ተሰማ አስደናቂ ታሪክ ከኮሎናይዜሽን ጋር የተቆራኘ በደቡብ አፍሪካ ያለውን የአፓርታይድ ትግልና የአፍሪካ እግር ኳስን በዩሮ ሴንተር ባደረገው ፊፋ ፊት ለፊት የመከባበርና የድሉስ ጦርነት። በ1921 የተወለደው ተሰማ የተጫዋች ሲሆን ነበር ለሴንት ጊዮርጊስ በ365 ጨዋታዎች 318 ጎሎችን ያስቆጠረ እና አሰልጣኝ። በኋለኛው ሚና ሀገሩን ኢትዮጵያን በ1962 የአፍሪካ ዋንጫ አሸንፋለች። ነገር ግን አቶ ተሰማ በስፖርቱ ላይ እውነተኛ አሻራቸውን ያሳረፉት እንደ አስተዳዳሪ ነበር። ኢጣ በ1953 አራት የአፍሪካ ሀገራት ለመጀመሪያ ጊዜ በፊፋ ኮንግረስ ግብጽ፣ ኢትዮጵያ፣ ደቡብ አፍሪካ እና ሱዳን ተገኝተዋል። በመጀመሪያ ፊፋ የአፍሪካን የሥራ አስፈጻሚ ኮሚቴ ውክልና ተቋቁሟል። በፌባኦ ስራያን ላይ ዴቪድ ጎልድብላት በመጀመሪያ ጥረታቸው በፊፋ አውሮፓውያን ብዙ ሰዎች በድብቅ እና በንቀት ዘረኝነት ምክንያት ውድቅ ተደርጎባቸዋል ብሏል። የአፍሪካ ሀገራት ግን ከሶቪየት ህብረት እና ከደቡብ አሜሪካ ድጋፍ አግኝተው በ1954 በሥራ አስፈጻሚ ኮሚቴ ውስጥ ውክልና አግኝተው ነበር። ኢንጂነር አብዱልዓዚዝ አብደላ ሳሌም ግብፃዊው ኢንጂነር አብዱላህ ሳሌም በላዩ ላይ ተቀምጠው የመጀመሪያው አፍሪካዊ ሆነዋል እና የራሱን የፊፋ ኮንፌዴሬሽን የመመስረት መብት አገኙ። በኤኢአ የካፍ ድንጋጌዎች የተወሰዱት በአቶ ተሰማ እና በሱዳኑ አብደልራሂም ሻዳት ከቀረቡት ሐሳቦች ነው። አቶ ተሰማ የድርጅቱ የመጀመሪያ ሥራ አስፈጻሚ ኮሚቴ ሆነው ተመርጠዋል። ኢንጂነር ሳሌም የመጀመሪያው ፕሬዝዳንት ሆነዋል። ወዲያው ካፍ ትልቅ ችግር ገጠመው። በአፓርታይድ አገዛዝ ስር መሥራች አባል ደቡብ አፍሪካ በዚያው ዓመት በሚካሄደው የመጀመሪያው የአፍሪካ ዋንጫ ላይ ሁሉም ነጭ ወይም ጥቁር ቡድን ብቻ መውሰድ እንደምትችል ገልጿል። ካፍ ከውድድሩ ያገለላቸው እና ደቡብ አፍሪካን ከካፍ ሙሉ በሙሉ 1961 አባራቸው። እንደ መሥራች የካፍ ተወካይ አብደል ሐሊም መሐመድ እንደ ተናገሩት በካፍ ስብሰባዎች ላይ የአቶ ተሰማ ጽኑ አቋም ደቡብ አፍሪካ ደቡብ አፍሪካን ደቡብ አፍሪካን በስፖርቱ ዓለም ያገለለ የመጀመሪያው ዓለም አቀፍ ድርጅት መሆኑን ያረጋገጠ ድብልቅ ቡድን ማቋቋም አለባት። ሁለት ተስማ በ1958 በስዊድን በተካሄደው የዓለም ዋንጫ ኧረ ኤጣ በ1963 ተሰማ የካፍ ምክትል ፕሬዝዳንት ሆነና የአፍሪካ የመጀመሪያውን አህጉራዊ ክለቦች ውድድር የአፍሪካ ዋንጫን ለሻምፒዮን ክለቦች አቋመ። ኤጣ በ1966 ተሰማ ፈረንሳይኛ፣ እንግሊዝኛና ስፓኒሽ አቀላጥፎ መናገር የሚችል የፊፋ ሥራ አስፈጻሚ ኮሚቴን ተቀላቅሏል። ለአፍሪካ እግር ኳስ በፊፋ የሥልጣን አዳራሽ ውስጥ ወሳኝ በሆነ ወቅት አባልነቱ እያደገ ሲሄድ በንድፈ ሐሳብ በፊፋ አዳራሾች ውስጥ የመምረጥ ኃይሉ እንዲሁ ይሆናል

በዚህ ጊዜ ነበር ከያፍ በዓለም ዋንጫው የፍጻሜ ውድድር ለአፍሪካ አውቶማቲክ ቦታ ለማግኘት ከፊፋ ጋር የተፋለመው። ከያፍ በ1960ዎቹ አጋማሽ ሰላሳ አባላት ነበሩት፣ ነገር ግን በዓለም ዋንጫ ፍጻሜው ግማሽ ቦታ ብቻ ነበር። የአፍሪካ ዋንጫ አሸናፊው ከሲያ ዋንጫ አሸናፊ ጋር በጥሎ ማለፍ ጨዋታ ገጥሞታል። የመወዳደሪያ ወጪዎችና ለዓለም ዋንጫ የመወዳደር እድላቸው ዝቅተኛ መሆኑ ብዙ ድሃ ሀገራት ወደ ካፍ ፕሪሚየር ውድድር አልገቡም። እናም ይህ በተራው በፊፋ ነባሩ የአውሮፓና የደቡብ አሜሪካ የሥልጣን መድረክ ብልህነት በፊፋ ሉዓላዊ ኮንግረስ አባልነታቸው እያደጉ መሄዳቸውን አስፈራርቷቸዋል። ፊፋ በሁለት ተከታታይ የዓለም ዋንጫዎች ወይም የኦሎምፒክ ውድድሮች የማይሳተፉ ብሔራዊ ማኅበራት በዚህ ረገድ የሚጠበቅባቸውን ግዴታ እስኪወጡ ድረስ በኮንግረሱ ላይ የመምረጥ መብታቸውን እንደሚገፈፍ ወስኗል። የአቶ ተሰማ እና የካፍ አመራር የጋና የመጀመሪያው ከነጻነት በኋላ መሪ የሆኑት ኩዋሜ ንክሩማ በዓለም አቀፍ ድምፅ ድጋፍ ሲያደርጉ የ1966ቱን የዓለም ዋንጫ አፍሪካ ወደፊት የፍጻሜ ውድድር ላይ አንድ ሙሉ ቦታ እስካላገኘች ድረስ መውደቃቸውን አስታውቀዋል። የፊፋ ምላሽ በባዶ ክር ቦይኮት የተደረጉትን ሀገራት እያንዳንዳቸው አምስት 00 የስዊስ ፍራንክ እንዲቀጣ ነበር። ተሰማ ከአውሮፓ እና ደቡብ አሜሪካ ውጭ ላሉ አህጉራት በድምሩ 65 ሀገራት ላሉ አህጉራት አንድ የዓለም ዋንጫ ቦታ መሰጠቱ የማይረባ ነገር መሆኑን ለፊፋ የጻፈውን የቁጣ ደብዳቤ ጽፏል። ፊፋ ተጸጸተና አፍሪካ ለ1970 የዓለም ዋንጫ ፍጻሜዎች ሙሉ ቦታ ተሰጥታለች። ሞሮኮ ከግብጽ 1934 ጀምሮ በዓለም ዋንጫ የመጀመሪያው አፍሪካዊ ሀገር ሆናለች። ይህ ብሬንግላንቢልን አሁንም የዓለም እግር ኳስ አንደኛ ነው። አሳዝኖት ነበር። እንደ አሜሪካ እና ኢትዮጵያ ባሉ ሀገራት እግር ኳስ በዓለም ዋንጫ ተሳትፎ የሚበረታታ መሆኑ እውነት ነው፣ ነገር ግን የዓለም ዋንጫን በርካሽ ዋጋ በማውጣት ብቻ ይህ ውድድር በዓለም አቀፍ ደረጃ አንደኛ ሲሆን ወይም መሆን ሲገባው የሚከፈል ውድ ዋጋ ነው ሲል ጽፏል።

እንደ አጋጣሚ ሳይሆን ፖለቲካ እንዲሁም የዓለም ዋንጫ ቦታዎች ካፍና ፊፋን እየከፋፈሉ ነበር። በሰር ስታንሊ ሩስ መሪነት ፊፋ በድብቅ አዲስ ሁለተኛ የአፍሪካ ኮንፌዴሬሽን፣ የደቡብ አፍሪካ ኮንፌዴሬሽን የደቡብ አፍሪካ ሻንጉሊት የአፓርታይድ አገዛዝ ሕጋዊነትን ለመስጠት ያለመ ሲሆን ደቡብ አፍሪካ ከ19 ሩስ ፍላት ጋር በተያያዘ በሴፋ ከሥራ አስፈጻሚ ኮሚቴ ስለታገደች ኤታ በ1963 ሩስ ደቡብ አፍሪካን ከጎበኙ በኋላ የፊፋ ኮንግረስ በሚቀጥለው ዓመት እንደገና እንዲታገድ በአቶ ተሰማ የሚመራው ካፌሎ ቡድን በ1966 በለንደን የሚገኘውን የፊፋ ኮንግረስ ለመውጣት ዛቱ። ተስመ፣ በእንዲህ እንዳለ በካፍ ውስጥ ተሰማ በካፍ አመራር ላይ በተደረገው የስልጣን ሽቅቻ ፈተናዎች ቢያጋጥሙትም ድርጅቱን ማዘመንና በአፍሪካ ያለውን ሚና ማስፋት ቀጠለ። ኢአር በ1972 ያፍ እንደገና እንዲዋቀር ያደረገውን ቁልፍ አደራጅ ኮሚቴ መርተዋል እና በዚያው ዓመት የፕሬዝዳንቱ ፕሬዝዳንት ሆነው ተመርጠዋል። ኢአር የአህጉሪቱ የመጀመሪያ የወጣቶች ውድድር በአጭር ጊዜ ውስጥ ተጀመረ ልክ እንደ አፍሪካ ዋንጫ አሸናፊዎች ዋንጫ ውድድር የካፍ ገቢ ያደገ በ1982 የአፍሪካ ዋንጫ የቴሌቪዥን እና የግብይት መብቶችን ለመጀመሪያ ጊዜ በአትራፊነት በመሸጥ እና በውጪ ድጋፍ ላይ የተመሠረተ እና በጨዋታው አህጉራዊ እድገት ላይ ያተኮረ ነበር። ተሰማ የአፍሪካን ክብር በዓለም አቀፍ ደረጃ ለማሳደግ ጠንክሮ ሠርቷል። በተለይም በፊፋ ውስጥ የማይለዋወጥ የአውሮፓ አመራር የተጠቀመበት አንድ ቁልፍ ስልት በአፍሪካ አህጉር እና በደቡብ አሜሪካ መካከል ያለውን ግንኙነት ለማጠናከር ነበር። ለምሳሌ በ1972 የብራዚል የነጻነት ዋንጫ ላይ አንድ አፍሪካ የተመራጭ ቡድን ተገኝቷል። ተሰማ በመቀጠል በ1974 ብራዚላዊ ጆአው ሃቨላንጅ በፊፋ ፕሬዝዳንትነት በሰር ስታንሊ ሩስ ላይ ባደረገው ድል ቁልፍ ሚና ተጫውቷል በኋላም በሙስና የተፈጸመባቸው ግንኙነቶች ሁሉ፣ ያ የሃቬላንጅ ድል ፊፋን ከቀደመው የሰሜን አውሮፓ ምሰሶ በላይ ለማምራት እና ለአፍሪካ ቡድኖች ታይቶ የማይታወቅ እድሎችን አስገኝቷል።